በጋዜጠኛና የመድረክ መሪ ወንደሰን ከበደ የተዘጋጀው የመድረክ ማስታወሻ መጽሐፍ ባለፈው ግንቦት ወር እዚህ በኢትዮጵያ አዲስ አበባ በሂልተን ሆቴል የሀገራችን እንቁ የኪነጥበብ ባለሙያዎች በተገኙበት በታላቅ ድምቀት መከበሩ አይዘነጋም ይታወሳል። አሁን ደግሞ በቨርጂኒያ ወተርፎርድ ኢቨንት ሴንተር በታንክስጊቪንግ ዊከንድ እሁድ ኖቬምበር 32025 ከቀኑ 3 ፒኤም ጀምረውም በርካታ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ይከበራል። ሁላችሁም በዝግጅቱ ላይ እንድትገኙ ተጋብዛችኋል። ጠሪ አክባሪ ነው። አዘጋጅ ወንደሰን ከበደ ይህ አዋዘ የሰበር ነው። ከያኒ ጌትነት እንየው የ68ኛ ዓመት የልደት በዓልና የ43 ዓመታት የሙያ አገልግሎት የምስጋና መርሃ ግብር በኢትዮጵያ ብሔራዊ ቲያትር መከበሩ ተሰማ። የተለያዩ ማኅበራዊ ሚዲያ ምንጮች እንደዘገቡት ተስፋ የኪነ ጥበብ ኢንተርፕራይዝ ባዘጋጀውና በርካታ የጥበቡ ቤተሰቦች በተገኙበት በዚህ ልዩ መርሃ ግብር ላይ አቢሲሊያ ባንክ ለከያኔ ጌትነት እንየው አምስት ሚሊዮን ብር ስጦታ አበርክቶለታል ይላል። በተጨማሪም ሀበሻ ቢራ አክሲዮን የ2025 አዲስ ቢዋይዲ መኪና በስጦታ አቅርቦለታል። ለ43 ዓመታት ያገለገለው ጌትነት የኢትዮጵያ ብሔራዊ ቲያትር ካባ አልብሶታል። አቢሲኒያ ባንክ በቅርቡ በባህር ዳር የሚከፈተውን ቅርንጫፍ ባንክ በጌትነት እንየው ስም መሰየሙንም ይፋ አድርጓል። በዚህ ታላቅ መርሃ ግብር ላይ የከያኔን ሕይወት የሚያስታውሱ ዝግጅቶችና ምስክርነቶች ቀርበዋል ሲል ጌጡ ፌስቡክ ማስታወቁን አይተናል። ኢሳይያስ፣ ይሄ ፋንታስቲክ የምትለው በጣም ድንቅ የሆነ ሁነት ነው። ከዚህ በፊት እንደ አዋዜም በአብዛኛው ምናልባት በዚህ በአሃዱ ኤፍ ኤም በኩል ለዛና ቁም ነገር የሚል ፕሮግራም አለን። በዛም ሆነ በተገኙት አጋጣሚዎች ቃለ ምልልስ በሰጠውባቸው አጋጣሚዎች ሁሉ ይሄን ነገር ለማስገንዘብ በጣም ደክም ያለው ወይ ምን ለማለት ነው። የነገሩን ግጥምጥሞች ሁለቱም የያያዙ ነገሮች ሆነ ሳይሆን አንዳንድ ጊዜ የምትፈልገውን ነገር ስታይ እንዲህ ለማለት ነበር የፈለግነው፣ ለማለት ነው። ኢሳያስ እና ጌትነት እንየው በመድረክ ስራዎቹ በጣም የሚታወቅ እኛም ከሱ በኋላ ነው ወደ ሚዲያም የመጣ ነው። እና በጣም ከምናደንቃቸው አንጋፋ ኢትዮጵያውያን አንዱ ነው። በጣም ደርባባ የሆነ ሰው ነው። በጣም መልካም ባህሪ ያለው ሰው ነው። በዛ ላይ ከሁሉም በላይ ግን ጌትነት እንየው ስሙ ሲነሳ የሚመጣብኝ በላይ ዘለቀ ነው። በላይ ዘለቀ አርበኛ ነው። ጸረ ፋሽስት አርበኛ ነው። ጸረ ቅኝ ግዛት አርበኛ ነው እና ኢትዮጵያ ሀገሩን ከጣሊያን ወረራ ለመታደግ ጣሊያንን በአቅሙ በተንቀሳቀሰባቸው ስፍራዎች ሁሉ ቁም ስቅል ያሳየ ጀግና ነው እና እንደዚህ አይነት ጀግናዎች የህብረተሰብ ልቦናን ይቀርጻሉ እና ከመሬት ተነስተ አይደለም በትውልድ ቅብብል ውስጥ እንቢ የምትለው እንደዚህ አይነት እንደዚህ አይነት የትውልድ አሻራዎች የታሪክ ማህተሞች ልቦናና መንፈስን ስለሚገዙት ነው። አቅጣጫም ስለሚሆኑ ነው። ስለዚህ እና እንዲህ አይነት ታሪክ ሰሪዎች ገላቸው ነው የሚቀበረው እንጂ መንፈሳቸው ይኖራል። ያ መንፈሳቸው ከነሱ በኋላ አያሌ ትውልዶችን ይገዛል፣ አገርን ይታደጋል ማለት ነው። እንዲህ አይነት አንጸባራቂ ታሪኮቻችን በጽሁፍ በተለያየ መንገድ ቀርበዋል ግን እንደ ጌትነት እንየው አይነት ደግሞ አንደኛ፣ ጌትነት በተወሰነ ደረጃ መለስተኛ ጸጋዬ ገበረ መድኅን ልትለው ትችላለህ። በግጥም ቀን ሙሉ ሲጫወት መዋል የሚችል ሰው ነው እና ግጥሞቹ ደግሞ የቃላታቸውን ኃይል እሱ ሲያነባቸው ግጥሞቹን እና ሌላ ሰው ሲያነባቸው በፍጹም አንድ አይደሉም እና ከፍተኛ ሞቲቭ ያለው ሰው ነው በላይ ዘለቀን የተወነበት ልክ ሌላው ሌላው ፍቃዱ ተክለማርያም ቴዎድሮስን በህሊናችን ውስጥ እንዳስቀረው ሁሉ በላይ ዘለቀን በጌትነት እንየው ቃለ ተውኔት ውስጥ ከተመሰለው ውጪ ለማሰብ ልትቸገራል እና ትልቅ የሀገር ባለ ልሳን ነው። እኔን አያቀኝም ፐርሶናል የአለምነህ ዋሴ ዜና አንባቢ መሆኔን ብቻ ነው የሚያገሱ ከዛ በፊት እንዴት ማስታወቂያ ሚኒስቴር እንደመጣው ከየት ሰፈር እንደመጣው እንዴት እንደተቀጠሩ ምንም የሚያውቀው ነገር የለም። የራሴን መስመር ይዤ የመጣው ሰው ነኝ። ነገር ግን እሱን እሱ ሊገምት ከሚችለው በላይ ያውቀዋል። አየህ ይሄ ነው ፋይዳው። እንደኔ ደግሞ ሚሊዮኖች ያውቁታል ማለት ነው። ስለዚህ ይሄ ነው ታላቅ ኢትዮጵያ የሚያስብለው በአንድ መድረክ ላይ ወይም በአንድ የቴሌቪዥን መስኮት ላይ የሰሩት የቃላታቸው ብርታት የእይታቸው ጥልቀት እና የስሜትና የአርበኝነታቸው የራሳቸው የአገር ፍቅር ስሜት ሆኖ የሚወጣው የሌለ ነገር አይመጣም። ስለዚህ አንድን አንድን ነገር በሁሉ ነገር የተሟላ የሚያደርገ እና ጌትነት እንየው አንደኛ፣ ስልሳ ስምንተኛ ዓመቱን እንኳን አደረሰው እባክህ። የኢሳያስ በዋዜ ስም ልንለው ይገባል እና ሁለተኛ የአርባ ሦስት ዓመት አገልግሎቱን ብሔራዊ ቲያትር በተስፋ በተባለው የቲያትር ኢንተርፕራይዝ እንደተዘጋጀ ነው ዜናው የሚገልጸው። ሰው እዚህ ላይ አሁን ተስፋ ኢንተርፕራይዝን ታመሰግናለህ። አሁን ይሄ ግለሰብ ነው የግለሰብ የቲያትር ድርጅት ነው። ብሔራዊ ቲያትር አደረም ይህንን ያዘጋጀው በራሱ እና ነገና ከነገ ወዲያ እንዲህ አይነቱን ኃላፊነት ራሱ ብሔራዊ ቲያትርን ቢረክብ ደስ ይለኛል። ለምን ጌትነት እንየው ቅድም ነገርኩ። እኔ ጌትነት ትልቅ ማድረግ ያውቀዋለሁ። ጌትነት እኔን ያውቀኝ እኔን የሚያውቀኝ ዜና ካነበብኩ በኋላ ነው። እና እኔ ወደ ሚዲያ ሳልመጣ በፊት የማውቀው ሰው ነው ጌትነት ሰው። በተወሰነ መንገድ ቀርጾኛል። በተወሰነ መንገድ እነ ደምሴ ዳምጤ በእግር ኳስ ምክንያት የሀገሪ ጉዳይ አድርጌ በሩጫ ሀገሬ እንደምትሮጥ የሀገሬ ትግል አድርጌ መሬት ላይ እንድንፈራፈር እንዳደረጉኝ ሁሉ ጌትነት እንየው በላይ ዘለቀን ሲተውን ፕሮባብሊ ሶስት አራት ያልቅሽ ሊሆን ይችላል። አየ። ስለዚህ እንደነዚህ አይነት ትውልድ ቀራጭ የሆኑ ተሰጥኦም ትምህርት ብቻ ሳይሆን ምናልባት በትምህርት የተሞረደ በትምህርት ትምህርት የተሻለ አቅም የተሰጠው በየተፈጥሮ ስለዚህ አሁን እነሱ ለትውልድ ያደረጉት በገንዘብ አይተመንም በገንዘብ አይተመንም። አሁን ጌትነት እንየው የአምስት ሚሊዮን ብር አምስት ሚሊዮን ብር በጣም ነው። አቢሲኒያ ባንክን ማደንቀው ለምን? ጌትነት የጎጃም ልጅ ነው። ስለዚህ ጎጃም ለሚከፍቱት ቅርንጫፍ የቅርንጫፉን መጠሪያ ጌትነት እንየው ባንክ አሉት። ይሄ በጣም ክሬቲቭ ነው። ለባንካቸው ተወዳጅነት፣ በቅርንጫፉ ባለበት ላለው ማህበረሰብ ስነ ልቦና እውቅና ትልቅ ሚና የሚጫወት ነው። አንደኛ ገበያ ያደራል። ይሄ ዋንደርፉል የሆነ ኮሜርሻል አስተሳሰብ ነው። በዚህ ውስጥ ደግሞ በዚህ አመካኝነት የዚህን ታላቅ ከያኒ በረከት ተጠቅሞ ራስን ከመጥቀም ባሻገር የስራው የተግባሩ ያን ወደ ገንዘብ መንዝሮ ተጠቃሚ እንዲሆን ለማድረግ መሄድ፣ ይሄ ነው ተሰጥኦን የሚያዳብረው ባለሙያዎችን የሚያበዛው ሲስተም ላይ እየተዘረጋ ሁሉም ሰዎች በተሰማሩበት መስክ የሚያልጉት አስተዋጽኦ እያንዳንዷ ጠብታ ሞልታ ባህሩ ሆኖ ሀገርን ይዞ የሚራመድ ሙያተኞት ሊፈጠሩ የሚችሉት በዚህ መንገድ ነው። አንገታቸውን የሰበሩ ስራቸው ሰማይ የእነሱ ስሮ ህይወት መሬት ላይ የወደቀ የሚሆንበትን አሳፋሪ ታሪክ መቀለበት መጀመር አለብን። ስለዚህ ይሄን እንደ ትልቅ ምሳሌ ነው የምናየው። ዌል ለጌትነት እንየው በቂ ነው ብለ ከጠየቀኝ ኖ ፕሮባብሊ ብዙ ገንዘብ የማይከፍለው ነገር ነው፣ በገንዘብ የማይመነዘር ነገር ነው። ያለው አስተዋጽኦ ግን አሁን አትሊስት ይህ ታላቅ ሰው ሌላ መኪና ከዚህ በፊት ኖሮት ከሆነ አሁን የተሻለ ደግሞ የኤሌክትሪክ መኪና ቆንጆ መኪና ይዞ እንዴት ነው ህብረተሰብ የሰጠው እውቅና ነው እኮ ታንኪ ጌትነት ማለት እኮ ነው። ይሄንን ድሮ በስራው ሊከፈለው ሊያገኘው ይገባል። የእኛ አቅም ግን ያንን አይፈቅድም። በቴሌቪዥን ሰራ፣ መድረክ ላይ ሰራ። የኑሮ አቅምን ያገናዘበ ለባለሙያ ተገቢውን ክፍያ ለመክፈል የሚያስችል ሲስተም መዘርጋት አልቻልም። እኛ ግን አሁን ይሄን ባንችልም እንዲህ ጊዜ ቆጥሮ ይሄን እውቅና መስጠት በጣም ያስደስተዋል። አምስት ሚሊዮን ብር ታምር አይደለም ግን ትንሽም ቢሆን ህይወቱን ያበረዋል። ደስ ይለዋል። ታንክስ ይላል። ይህንን የምናነሳበት ምንድን ነው? ለምሳሌ እንዲሁ በጋዜጠኛነት ሙያዋ በጣም የምታስቀና አንድ በኢትዮጵያ ክፍል አልቀራትም፣ እኔ እስካየሁ ድረስ። እኔ ከእሷ በፊት ጋዜጠኛ ነኝ፣ ስቲል ያልሄድኩባቸው አንዳንድ ቦታዎች አሉ፣ ፕሮባብሊ ወባ ፈርቼ እና ሁሉም ቦታ እየገባች በህብረተሰቡ መሃል ቤታቸው ውስጥ እያደረች ጎጇቸው ውስጥ እያደረች አብራ እየፈጨች አብራ እያበሰለች እነሱን መስላ ቤዚክ የሆነውን የኢትዮጵያን ህዝብ ህይወት የኢትዮጵያን ህዝብ ማንነት ልል ይችላለሁ። በዚህ ደረጃ ውሎ አዳር በሚባል ፕሮግራም በኢትዮጵያ ቴሌቪዥን አሁንም ድረስ ከፍተኛ የወገብ በሽታ ያለባት ልጅ ነች። ፐርሶናሊ ያንን ተቋቁማ ህመሟን በጥንካሬ በእውነት የጋዜጠኛነትን ስራ አንድ ስቴፕ ያራምብለች ነች እና አሁን ይቺ ልጅ ወደ ሰባት እውቅና አግኝታለች። ኢሳያስ እውቅና ስ ሰርቲፊኬት አንዳንዱ ከአባ ስጥቶ ከመድረክ በኋላ እየተቀበሏት ማለት ነው። አንድ ሳንቲም የለም። ህይወቷ የትናንት የከትናንቱ ላይ የራሷ ነው። እነሱ የሚያዘጋጁት መድረክ ላይ ለመገኘት አዲስ ልብስ መግዛት ቢያቅታት አስፍታ ትመጣለች። ፀጉሯን ተሰርታ ለመድረካቸው የምትመጥነውና ለመድረካቸው ድምቀት ተዘጋጅታ ትሄዳ ያን የምታወጣውን ገንዘብ እንኳ የሚመልስ አይደለም። ምን የሚሉ ትራዲሽን ነው እየመጣብን ያለው? የምታደርግ ከሆነ አስበህ አቅዳ አድርግ። ገንዘብ የመኖር አቅም ነው። ጌትነት ለዚህ ክብር መታጨት ለቀጣይ ትውልድ ተዋንያኖች ለመጪው ትውልድ ተዋንያኖች እጅግ በጣም ትልቅ ውጤትና ትልቅ ድል ነው ብዬ ነው የማስበው። አርቲስቶቻችን በዚህ መጠን ሲከበሩ ማየት ጌትነት። ታምረኛው ሰው አዲስ መጽሐፍ በገበያ ላይ ሲወለድ ከጉልበቱ ወደ ኋላ የታጠፈ መጫሚያው የተቆለመመ ነበረ። አሁን ቆሞ ለመሄድ መቻሉ በውስጡ ያመቀው ታሪክ እጅግ የሚመስጥ ነው። ታምሩ ክራንች ላይ ቆሞ መቶ ሜትር በመሮጥ በድንቃድንቅ መዛግብት ውስጥ የተመዘገበ ፈጣን ሰዓት ባለቤት ነው። ታምረኛው ሰው የታምሩ ዘገየ አስደናቂ እውነተኛ ታሪክ በገበያ ላይ ከመጽሐፍት መደብሮችና አዟሪዎች ያገኙታል። እንደዚሁም ከአማዞን ስልክ ቁጥር 0922 35 12 10 መደወል ይችላሉ። ታምረኛው ሰው። እኔ እንኳ እንትኑን ማስፋት እፈልጋለሁ። ይህ እሷም በኪነ ጥበብ ውስጥ ያለ ልጅ ነው። ይህ አንድ ነገር ነው። ኢንጂነሮችም ሊሆኑ ይችላሉ። እዳዝም ማተር ጋዜጠኞች ሊሆኑ ይችላሉ። ዞሮ ዞሮ ሀገር ያለ ሙያተኞች ብዛት ሙያተኞች የሀገር ጎማዎች ናቸው። ብረት ቆልምሞ ችግር የሚፈታ ሌላው ለምሳሌ ትልቁ በዚህ ሀገር ልታበረታታው የሚገባው ዘርፍ በዚህ የሳይንስና ቴክኖሎጂ ዘርፍ ነው። አሁን አንዳንድ ቀን ቲክቶክ ከፍቼ ማስታወቂያዎችን እያየው በጣም እገረማለሁ ልብሶች ላይ አሁን ጥቁር ልብስ ከለበስክ ነጭ ነገር ይዛ እሱን የሚያጸዳ ብለው የሆነ ነገር ያሳይሃል። እንደዚህ አርጎ እንትሉን አርጎ የሚጨምቅ እንደዚህ ያሉ የተለያዩ የተለያዩ ዩቲሊቲስ ማስታወቂያዎች እዛ ላይ ትመለከታለህ። እንደዛ እያንዳንዱ ነገሮች ስትመለከታቸው በዕለታዊ ኑሯችን ውስጥ ያሉትን ችግሮች ብቻ ለመፍታት ብቻ ሳይሆን የበለጠ ምቾት ለመስጠት የተሻለ ፍጥነት፣ የተሻለ አጠቃቀም እንድናገኝ የተፈበረኩ ፈረንጅ የሰራቸው ዩቲሊቲዎች ናቸው። ሶ ይሄም ትልቁ ነገር በምንድን ነው? እኛም በምንሰራው አሪም ዴ በአንድ ደራሲ ምን አለ፣ ምናልባት አሁን ጋሪ ለምሳሌ እንዳለ ወስደነው ሊሆን ይችላል አለ። ጋሪ ይሰራል አይደለም። አሁን ጋሪ ተሰርቶ የተለያየ ቦታ ሲጠቀምበት ይታያል። ዝናብ ሲመጣ ግን ዝናብ ከመጣ ብሎ ዝናብን ለመከላከል የሚያስችል ብሎ የጨመረበት አንድም ነገር የለም ይላል። ከስንት ዓመት በፊት የተረከበ ያወቀው ነገር ነው አይቀይረውም። ያንን ነገር ምንም አብዴት የሚያደርገው ነገር የለም ብሎ ሲናገር ሰምቻለሁ። አይደ በዚህ ስሙን ይመጣል ስላልቻለ ይቅርታ ጠይቃለሁ ይኖ። እንደዚህ አይነት አይን ያላቸውን ከተለያየ የቴክኖሎጂ ተቋማት ኢንስቲትዩሽን እነዚህ የተግባር ትምህርት ቤት ወይም ደግሞ በልምድ በራሳቸው በግል የጅሞ ያላቸው ሰዎች በሙሉ ይህን ነገር ማሰብ አለባቸው። ምን ችግር ፈትቼ ለራሴ ገቢ ላገኝ እችላለሁ? ምን ቆልሜ ልሰራ ይችላለሁ? የሚል የቴክኖሎጂ ኖሃው ማሳየት አለባቸው። አሁን ይህንን እንዲያሳዩ ይዘንድ ኦፍ ዘዴ ህይወታችንን የሚበይን ነገር ነው እሱ። ስለዚህ አሁን እንደነዚህ አይነት ባለሙያዎችን ሊያበረታታ የተቋቋመ አንድ ተቋም ቢኖር ሪሊ ስራውን መስራት አለበት። ከማንኛውም ከዘመድ አዝማድ፣ በምንም መንገድ እንደዚህ ከመሳሰሉ ስራዎች ከፖለቲካ አሰራር ነፃ አድርጎ ወጥቶ ደረቅ ሙያው ላይ ብቃት ላይ በተመረኮዘ መንገድ ማበረታቻ የሚሰጥበት ሽል እንደዚህ አይነት ነገር ቢጀመር የሚገርም ነገር ነው የሚመጣው። አሁን ብዙ ጊዜ ጣናን የወሰድክ እንደሆነ ጣና የቴክኖሎጂ አምባ መሆን ይችላል አይደለም? እ ልክ አሁን ለምሳሌ አንድ መርከብ መታለች አይደለም? ሁላችንም በጣም ደስ ብሎ የተከታተልናት ጣናነች ነው። አዎ። እኔ ከዚህ በኋላ ሌላ መርከብ ከውጭ አሁን እዛ ቦታ ላይ ኦልሬዲ እኮ ይሰራሉ ጀልባ ከዚህ በፊት። ስለዚህ አሁን አንድ ስቴፕ እንዴት እንሄዳለን? ይሄ ደግሞ የጣናን የሚሸፍረው ምን ነበር የሚባለው ባክ ይሄ ሙጃው እምቦጭ። አሁን እሱን ለማጽዳት በራስ ፈጠርት ቴክኖሎጂ ለማድረግ የተደረገውን ርብርብ አስታውሳለሁ። ስራ ሆ ያ መቀጠል አለበት። እንቦጭ ችግር ሳይሆን የችግር መፍቻ ቴክኖሎጂ መፈብረክ የሚችልበት ቦታ ነው። ያ እንደዚህ እንደዚህ አይነት ነገሮችን ፐርሲስት ባደረገ ተገቢ በሆነ እና ስራቸውን ሊያግዝ በሚችል መንገድ እንዲህ አይነት ሽልማቶች ሲኖሩ፣ እውቅናዎች ዋጋ ሲኖራቸው ሁላችንም በመስራታችን እንከበራለን። በመስራታችን ሌላ ታምር አይደለም። በሆነ ደረጃ ዲሰንት የሚባል ህይወት እንድንኖር ያደርገናል። ባዶ ባዶ ከቃላት ሙገሳና አንዳንድ ምድ መዘባበች መዘባበቻ ከመሆን ያለፈ በሰዎች መሃል በሰዎች መሃል ከቶ ምንም እንዳለ በተሰጠ በምችለው በመክሊት ምንም እንዳለው ትከሻህ ዘሞ ውሎ የተሰረተረሽ ሹራብ ለብሰህ ጤነኛውን እብድ ልትለይ በማትችልበት ሁኔታ በህዝቡ መካከል ውስጥ የሚሄዱ ሰዎች አውቃለሁኝ። እኔ በጣም ስሜትን የሚነኩ ነገሮች ናቸው። ሰዎች ለሰሩበት ዕውቅና መኘት ያለባቸው፣ ሊከፈላቸው ይገባል። ህይወት እነሱ ጻዲቅ እነሱ ብቻ ከሰው ተለይተው ጻዲቆች አሉ፣ የመኖር መብት አላቸው። አለበለዚያ የዚህ የዚህ ገንዘብ ቦታ ላይ የሚያስቀምጠውን ነገር ነው። ሁሉም ሰው የሚመኘው እጁን ገንዘብ ላይ ሊያሳረፍ የሚችል ነገር ላይ ብቻ ነው የሚያስበው። ሀገር ሙያተኛ ታጣለች። ስለዚህ ጌትነት እንዲሆን በተመለከተ ዛሬ የተካሄደው ስነስርዓት በማንኛውም መልኩ የምንደግፈው ይበል በል የሚያሰኝ የታሰበበት ነው ብዬ ነው የማስበው። እና ትልቅ ድርጅቶችም ይህንን ነው ማዘውተር ያለባቸው። እንደው ስለ ጌትነት አንድ ነገር ብል ደስ ይለኛል። ጌትነት ጸሐፊ ተውኔት ነው። በጋዜጠኛና የመድረክ መሪ ወንደሰን ከበደ የተዘጋጀው የመድረክ ማስታወሻ መጽሐፍ ባለፈው ግንቦት ወር እዚህ በኢትዮጵያ አዲስ አበባ በሂልተን ሆቴል የሀገራችን እንቁ የኪነ ጥበብ ባለሙያዎች በተገኙበት በታላቅ ድምቀት መከበሩ አይዘነጋም ይታወሳል። አሁን ደግሞ በቨርጂኒያ ወተርፎርድ ኢቨንት ሴንተር በታንክስጊቪንግ ዊከንድ እሁድ ኖቬምበር 30 2025 ከቀኑ 3 ፒኤም ጀምሮ በርካታ የኪነ ጥበብ ባለሙያዎችና ጥሬ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ይከበራል። ሁላችሁም በዝግጅቱ ላይ እንድትገኙ ተጋብዛችኋል። ጠሪ አክባሪ ነው። አዘጋጅ ወንደሰን ከበደ የቴድሮስ ራእይ ትልቅ ስራ ብቻ አይደለም፣ ጎጃም ላይ ሄዶ በጎጃም ልጆች በአማተሮች ሰርቶት በፕሮፌሽናል መድረክ ላይ ቀርቦ ትልቅ ስምና ዝና ያገኘ ነው። ሱራፌል ተካ ለምሳሌ ከጎጃም ምድር ነው፣ ይዞት ወደ ብሔራዊ ቲያትር የመጣው እዛ ነበረ የቴድሮስ ራእይ ሲሰራ። ሱራፌል ተካ የተገኘው ከጎጃም ነው ማለት እንችላለን። ውበትን ፍለጋ የመድረክ ቲያትር ነው። የመድረክ ቲያትር ሆኖ እራሱ ተውኖበታል ጌትነት። የአተዋወኑ ስልት እጅግ በጣም የሚገርም ነበረ፣ በጣም የሚገርም ነበረ። ውበትን ፍለጋ እንደገና ደግሞ ወደ ፊልም ተቀይሮ ተሰርቷል። ውበትን ፍለጋ ወደ ፊልም ተቀይሮ ሲሰራ ደግሞ እጅግ በጣም የተለየ የአጻጻፍ ቴክኒክ ያለው እና እጅግ በጣም የሚያስደምም ነው በላይ ዘለቀን ግጥሙን መጽሐፍ ብቻ አይደለም ጌትነት፣ ገጣሚ ብቻ አይደለም የጻፈውን ግጥም ሲያቀርብ ደግሞ የአቀራረቡ የግጥም ያነባበቡ ግጥሙን ማንበብ ብቻ ሳይሆን ግጥሙን ራሱን ይተውነዋል። በትወና ስለሆነ የሚያቀርበው ለተመልካቹ እጅግ የሚናፍቅና የሚመስጥ ነው። በጣም በርካታ ቲያትሮች፣ የመድረክ ቲያትሮችን አዘጋጅቷል። ሃምሌትን ለምሳሌ ሲጫወት እጅግ በጣም የሚገርም ነው። እና ጌትነት ተዋናይና ተዋናይ ገጣሚ ሁለገብ ሊባል የሚችል ባለሙያ ነው ጌትነት። ስለዚህ ይሄ ክብር ለጌትነት ይገባዋል። ስለዚህ እንኳን ደስ ያለህ ማለት እፈልጋለሁ በዚህ አጋጣሚ ማለት ነው። እንደ አዋዜም እንኳን ደስ ያለ ማለት እንፈልጋለን። ይሄ ደግሞ አሁን የተሰጠው በእውነት በዚህ መንገድ የተገለጸ የህዝብ ክብር ፍቅር እና ዋጋም ያለው ነገር ይህን ከያኒ 68 ዓመቴ ነው ብሏል፣ እድሜውን 38 አድርጎ እንዲያስብና እስካሁን ከሰራቸው ያልተናነሱ ግን በርካታ አዳዲስ ስራዎች ይዞልን እንዲመጣ የሚያነሳሳው እንዲህ ባለው እያደር አዲስ የሚያደርገው ሽልማትና እውቅና እንዲሆን እመኛለሁ። በዚህ ረገድ የማነ ተስፋ የኪነ ጥበብ ኢንተርፕራይዝን ልናመሰግነው ይገባል። እንደዚሁም ደግሞ የአቢሲኒያ ባንክን ክሬቲቭ የሆነ መንገድ ነው የተጠቀመው። በገንዘብህ ማህበረሰብንም ራስንም ባለሙያንም እንዴት መጥቀም እንደምትችል ያሳየበት ነው። እንደው ይሄ መማማሪያ ሆኖን በየጊዜው እንዲህ አይነት በደንብ የተጠኑ የታሰበባቸው ተገቢ ሆነው ሊታዩ የሚገቡ ተመሳሳይ እውቅናና የገንዘብ የቁስ ሽልማቶች እየተለመዱ አግባብ እየሆኑ ባህል እየሆኑ ይሄዳሉ የሚል ተስፋ አለኝ። ይህ አዋዜ ነው አለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንል። ታምረኛው ሰው አዲስ መጽሐፍ በገበያ ላይ ሲወለድ፣ ከጉልበቱ ወደ ኋላ የታጠፈ መጫሚያው የተቆለመመ ነበረ። አሁን ቆሞ ለመሄድ መቻሉ በውስጡ ያመቀው ታሪክ እጅግ የሚመስጥ ነው። ታምሩ ክራንች ላይ ቆሞ መቶ ሜትር በመሮጥ በድንቃድንቅ መዛግብት ውስጥ የተመዘገበ ፈጣን ሰዓት ባለቤት ነው። ታምረኛው ሰው የታምሩ ዘገየ አስደናቂ እውነተኛ ታሪክ በገበያ ላይ ከመጽሐፍት መደብሮችና አዟሪዎች ያገኙታል። እንደዚሁም ከአማዞን ስልክ ቁጥር 0922351210 መደወል ይችላሉ። ታምረኛው ሰው አፍንጫን ሲነኩት ዓይን ያለቅሳል እንደሚባለው ለካስ ውስጥ እግሮ ሲመቸው ራሶ ጭንቅላቶም ፈትሃ ዘና ይላልና ዳና የውስጥ እግር ማሳጅ አድራሻ፣ ብስራተ ገብርኤል አፍሪካ ህንጻ ሶስተኛ ፎቅ ዳና